ሄርሚላ አቤት! ሄርሚላ አቤት! ሄርሚላ ኧረ የአንቺስ ልዩ ነው፣ እውነት ፍራንክ ቢሆን ስራም ቢሆን የአንቺ ግን ለየት ያለ ነው። እውነት አይናውጣ ነሽ፣ ይቅርታ አድርጊልኝና በጣም አይናውጣ። ይሄ ነገር ስራ ነው የምትሰሩት፣ አይኖ እናውቃለን፣ ነገር ግን በጣም አይናውጣ ነሽ ከሚባል በላይ፣ እውነት ለመናገር ማለት ነው። ደግሞ ሰዎች የሚያወሩት ካሜራ ላይ በሚያዩት ነው። ታያለሽ፣ እንዴት ታዲያ በምን ያወሩልሽ? አንቺ ከካሜራ ጀርባ አንቺን ማን ያቀሻል? ካሜራ ላይ የምትወኙውን ነው የሚያወሩልሽ እኮ እና እንግዲህ መግቢያ ላይ እንዳያችሁት አብርሽን እና ሄርሜላ ቁጭ ብለው እንግዲህ ሩታ በር ከፍታ ገብታለች። ሩታ መታለች ወደ አዲስ አበባ ማለት ነው። እና በጣም ነው የሚገርመው የሄርሜላ ነገር። ግን እኔ በጣም ግራ እያጋባኝ ነው አሁን አሁን። እውነት ለመናገር ስራ ነው አሁን ላይ እየሰሩ ያሉት ሁሉም። በእርግጥ እነሱ ብቻ አይደሉም። እንዳለ ሙሉ የቡታ ጅራ የቱበሮች ልበላችሁ መሰለኝ እንዳለ የቡታ ጅራ ይተው በሮች እንግዲህ እያያችሁ ነው ብዬ አስባለሁ። በቃ አንድ አይነት ነገር ነው የሚሰሩት እንዳለ ማለት ነው አንድ አይነት ነገር፣ አንድ አይነት ነገር በቃ በጣም ነው የሚገርመው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነይ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖኝ አብራችሁ አብራችሁላላችሁ፣ አመሰግናለሁ። ሰላም፣ ጤና፣ ፍቅር ከናንተ ጋር ይሁን እያልኩኝ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ እንግዲህ ስትመለከቱት ላይክ፣ ሸር፣ ሰብስክራይብ በማድረግ ቤሰብ እንዲትሆኑ በአክብሮት በትህትና ጠይቃችኋለሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ለምትሰጡኝ አመቸሁ ብዝት ይበልልኝ። አሁንም እንግዲህ አንዳንድ ነገር ልላችሁ ብቅ ብያለሁ ማለት ነው። ያው እንግዲህ ያው በሚዲያው ላይ የሚታዩት የቡታ ጅራይቱ በሮች ናቸው እንግዲህ ሌላ ስብ አይደለም ብዬ አስባለሁ ማለት ነውና አሁን ላይ እንዳለ ሁሉም አንድ አይነት ስራ የሚሰሩት እኔ ከላይ ከላይ ማለት አልፈልግም። አንድ አይነት ነገር እውነት ለመናገር እና በጣም ነው የሚገርመው። ለማንኛውም የሚመቻችሁ እናንተ ስራ እየሰራችሁኝ ነው። ግን ስራ ቢሆን ደግሞ ሄርሚላ በጣም የምትገርም ናት እውነት ለመናገር ምክንያቱም ኧረ እኔ እንጃ አላውቅም። የእውነት ለመናገር እና ሄርሚላ ትገርማለች በጣም እና እንደዚ ባትሆንኝ ጥሩ ነው። ደግሞ ሰው እንትን የሚለው የሚናገረው ወይም የሚያወራው በሚዲያ የሚታየውን ነው። አንቺ ከካሜራ ውጭ ምንድነሽ? ምንድነሽ? ማንም ሰው የሚያውቅሽ የለም። ይህንን ልታውቁ ይገባል። እንዲሁም መጠንቀቅ ያለባቸው ካሜራ ላይ ነው። ከካሜራ ጀርባ ያለውማ ከካሜራ ጀርባ ነው። ከራሳችሁ በቀር ማንም ያያችሁ፣ እንዲሁም ጥንቃቄ ማድረግ ያለባቸው ካሜራ ላይ ነው ብዬ አስባለሁኝ። እና እንግዲህ ዛሬ በእሷ ቤት አብርሽ ልፈትን ይመስለኛል መሰለኝ መግቢያ ላይ እንዳያያችሁት ሰርተዋል እንትን ቪዲዮ ግን ያልታሰበው ቀርቶ ያልታሰበው ነው የመጣው ዛሬ ማለት ነው ሩታ መታባቸዋለች ነገ ቪዲዮ ይቀጥላል ብያስባለሁ እንግዲህ በሩታ ቤት እርግጠኛ ነኝ ግን እንደዚህ እኔ እንጃ ተመልካቾቻችሁ ብታከብሯቸው አሪፍ ነው ማንኛችሁ ብትሆኑ የዩቱብ የቡታ ጅራ ዩቱበሮች ማለት ነው እንዲህ እናንተ ተከታይ ያለው ሰው የለም እውነት ሁሉም ሰው የሚወዳችሁ እናንተን ነው እውነት ለመናገር ከሚባል በላይ የወሎ ልጆች ቢሆኑ የወሎ ልጆች፣ የራያ ልጆች፣ የጎጃም፣ የጎንደር ሙሉ ሰው እናንተ ነው የሚከተለው። እውነት ለመናገር እስቲ ዛሬ ነጭ ነጩ ላውራ። እናንተ ደግሞ ግን ብታከብሯቸው ተመልካቾቻችሁን አሪፍ እኮ ነው ብዬ አስባለሁ። እናንተ ግን እያከበራችሁ አይደለም። ሁለት ወር ሶስት ወር አንድ የሰው ፕራንክ ሲሰራ ታዩ፣ ያንን ፕራንክ ይኮርጃሉ ማለት ነው። ይኮርጁና ደግሞ ከዛኛው ጋር ይሄዳል ያም ሲሰራ ታዩ ደግሞ ይኮርጃሉ። እንደዚህ እየተኮራረጁ ነው የሚሰሩት። ዋሾ አራሾ፣ ምስኪ ለእንጀራቸው ተናገሩ። ሁሉም የሚሰሩት ፕራንክ ነው እንዳትሳሳቱ፣ እውነቱን ልንገራችሁ። ሁሉም ከሌከሌ ከሌ ያለላችሁም እዚህ ጋር ሁሉም የሚሰሩት ፕራንክ ነው። እውነት ልንገራችሁ ብዬ ነው ሁሉም ሰው የሚሰሩት ፕራንክ ነው። አንድ ጠብ የለም ሁሉም ጋር እውነት ስነግራችሁ ማለት ነው። አንድ ይጠብ የለም። አሁን አሁን ነቅተንባችኋል። አይ ኖ ተነቅቶባችኋል። ደህና ደህናው ሰው ደግሞ አሁን ሲበላሽ ዛሬ ደግሞ ያየኋቸው ነገሮች ሁሉ ደህና ደህናዎቹ ደግሞ ጀመሩ። ጥሩ በርቱ፣ ስራ ነው በእርግጥ። እናቴ ሰው አፈርድ የሚበል ሰው ደክሞ ለፍቶ ብር ያገኛል። እናንተ በእንደዚህ ብር ካገኛችሁ በቀላል ምን ቸገራችሁ? ለተመልካች ኬርለስ ካዩዩ ካላዩ ተው ነው አይኖ። ከገባችሁ ተመልካች ግባችሁ ብዬ አስባለሁ። ካያችሁ ካላያችሁ ተውት ነው አለቀ። የእነሱ ዓላማ ይሄ ነው እና ትክክል ናቸው። ካዩ ካያችሁ ካላያችሁ ተውት ነው የእነሱ ዓላማ፣ ሌላ ዓላማ የለም። እውነት ነው። ይመቻችሁ። ጥሩ አረጋችሁ፣ ጥሩ ነው። አረ ወይኔ፣ አረ ይገርማል። እውነት ትገርማላችሁ እናንተ። በጣም ነው የምትገርሙት በእውነቱ። በጣም በጣም በጣም ነው የምትገርሙት፣ በጣም ማለት ነው። አንድ አይነት ስራ ይደብራል ይደብራል፣ በጣም ለማንኛውም፣ እኛ ምን አገባን? እንዲፈለጋችሁ መሆን መብት አላችሁ፣ አይመለከተንም። ምክንያቱም መሰሩ ነገር ይህ ጥሩ አይደለም፣ መመለስ አለባችሁ ስንላችሁ አንቺ ማነሽ? ምን አገባሽ? ስለዚህ ዝም ብለን አብረን እየሄድን ማየት ነው እንግዲህ ከወደድን ማየት ነው ካልወደድን መተው ነው አለቀ ይሄ አሁን የእነሱ ሀሳብ ምንድ ነው የወደደ ሰው ያልወደደ ሰው ደግሞ ይተው ነው አለቀ እኔ ተረድቻቸዋለሁ ነገሩ ገብቶኛል የሚሉት ነገር ይሄ ነው በቃ የወደደ ሰው ያልወደደ ሰው ደግሞ ይተው ይህን የእነሱ ምርጫ ገባችኋ ምክንያቱም ብዙ ተከታይ ስላላቸው ማለት ነው ብዙ ተመልካች ስላላቸው ችግር የለባቸውም። ያየሰው ይላ ያላየሰው ይተውን። አለቀ። ይሄ ስለሆነ ብነግሯቸውም፣ ብትመክሯቸውም በትመክራቸው አይሰማቸው። ምን ፈልገ ነው የሚሰማቸው? አይደለም አይሰማቸው፣ በፍፁም ምንም ቢሆን አይሰማቸው። ምንም ብትሯቸው ምንም አይሰማቸው። ስራቸውን ብቻ ነው አሁን እነሱ፣ በቃ የወርድ ብቻ ነው የሚቆጥሩት እና ለሰው ጭራሽ የሚያስቡበት ነገር የለም። በዛም ስትሄዱ ያው ነው፣ በዛም ስትገቡ ያው ነው፣ እዛ ገም ስትሄዱ ያው ነው፣ እዛ ገም ስትሄዱ ያው ነው። አንድ አይነት ነው የሚሰሩት ሁሉን እና ይኸው ለማለት ነው የመጣሁት ውድ አድማች ተመልካቾች፣ አብራችሁ ስለነበራችሁ ከልቤ እጅግ በጣም አመሰግን ሳብ አስተያየታችሁን እንድትሰጡ በአክብሮትና በዝትና አጠይቃችኋለሁ እንግዲህ የኔ የመሰለኝ ሀሳብን ተናግሬ ያለው እናንተ ደግሞ የመሰላችሁን ሀሳብ እንድትጽፉ ቤቴ እንግዲህ እየጠበቃችሁ ነው ማለት ነው። አንዳንዴ በጣም ተመልካች ሲኖራችሁ የምትሆኑት ይጠፋባችኋል። ገባችሁ አይደለ? በቃ እና ይሄ ግን ያው ልክ ባይሆንም ነገ ይገባችኋል ብዬ አስባለሁ። ለማንኛውም መልካም ጊዜ ይሆንላችሁ። ባይ ባይ አብራቸው የነበርኩት